የባህር ፈርጥነሽ፣ ሽሽግ ድብቅንቁ፣ የንጋት ድርሳኔ፣ የአገር ብቃይ ስንቁ፣ ሁለመናሽ ሙሉ የሴት እጹብ ድንቁ። በቃ እንዲህ ብላ እንድትናገሩ አልፈልግም። ናት ያዝ እሽውን እጥር ሊሩ እንኳን አጨሰ እንኳን ሲጋራው እንኳን አጨሰ በቃ ነው ይህን ያህል አይደለም ብዬ ነው። እሱም ሌላ ጊዜ፣ ሌላ ፕሮግራም፣ ሌላ ጊዜ ብቻቸው እንጂ መቻል ነበረ እኔም ልምዴ የለኝም እንጂ የተረፈ ሰላም፣ ሰላም ቤተሰቦች እንዴት ናቸው? ሁሉ ሰላም አለው፣ አለው። ታዲያ ደህና ነው። የማያስፈራ ነገር መፍራት ጀምሯል። ና እኔ የማውቀው በጣም ጠንካራ እንደሆነ አይበገሬ እንደሆነ ምናምን ነው። በእርግጥ ያለበትን ነገር እኔ አሁን ነው እየተረዳሁት የመጣሁት። ግን ያም ቢሆን ችግሮች ሲገጥሙ መፍትሄ ወደ መፈለግ እንጂ በዚህ ልክ እጅ ወደ መስጠት ሱስ ውስጥ ወደ መግባት ምናምን ቃል ገብተልኛል አዎ ድጋሚ ወደዛ ምናምን ላለመግባት አጣሁሽ ታጣኸኝ እያስፈራራኸኝ ነው ጋየስ እያስፈራራኝ ምንም እኔ እንደውም እግሬን እኮ አላነሳሁም ቤተሰብ ንገሩልኝ እግሯ ይነሳል ብላችሁ ንገሩልኝ በጣም የምጠላው ነገር ቢኖር ወንድ ላይ ማለት ለዛም የኔ የምለው ሰው ላይ እጅ መሰንዘር ነው። አደረግሽ አልጠብቅም፣ በዚህ ልክ አልጠብቅም። እውነት እና አንዴ ላይክ ሪሌሽንሽፕ ላይ ሆኜ ባሪያው ላይ ሰንዘር ያለው ምታስታውሱ ከሆነ ይሄ ውጭ ላይ ፍለጋ ወጥተን ምናምን ምናምን፣ እሱ ራስን ለመከላከል ነው። ምንም ሪግሬት ማድረግበት ነገር አደለም። ግን አንዳንዴ ስፖርተኛ የሆነች ሴት ምናምን ወንዶች ይፈራሉ ይባላል እና ሪሌሽንሽፕ ላይ የእውነት ነው ባርዬ ላይም የተነዘርኩት የነበረው ሶሪ ባርዬ አላልኩም፣ አይለምድ ባሪያው ላይ የተነዘርኩት የነበረው ቶዬ ላይ ሄዶ ሰንዝሮ ነው፣ እና በቃ ምንም መቆጣጠር አልቻልኩም። ያን ያህልም አደለም። በቃ ዝም ብሎ ለኮፍ ነገር አድርገል በጥፊ መትነው እንዳንተ ካረከው ነገር አንጻር እጃ ለ ምግር ይገባው። ብቻ ዛሬ አብረን የመጣ ነው አንዳንዶቻችሁ አብራችሁ ነው እያላችሁ፣ ለዛም አልከበል ብለኛለች። ያው ተንበርክኬ መለመን የቀረኝ አይደለም። እና በልመና ምናምን ሳይሆን በቃ ጊዜ ወስደን ነገሮችን በጸሎት ምናምን ለማስተካከል መሞከር ነው የሚሻለው። አይመስልም? ቀጣይ በፋሚሊ ጉዳይ ምናምን የሚያሉ ነገሮች እኔም ጋር ችግሮች የሉም አይደለም። ብዙ ችግሮች ይኖራሉ፣ ግን በመነጋገር እስቲ እንደ ጓደኛ እንሁን፣ እንላመድ። ከዛ ወደፊት የሚወስደንም መንገድ ለሱን ታው አይሻልም? ከዛ ባለፈው ዛሬ ሐሳብ የሆነበት ተደጋጋሚ እኔ ጋ ሲደውል ሲረበሽ የነበረው እና ደግሞ ጥያቄውንም ቶሎ ለማቅረብ ተጨንቆ የፈጠነበት ምክንያት ናቴ ነው። እና ማለት አሁን እኔ የትኛውም ወንድ ቢሆን ሊያደረጉ የሚችለውን ነገር ነው ያደረጉት። ምክንያቱም አንድ ሰው በተደጋጋሚ ሲመጣ ያው የፈለገው ነገር ቢኖር ነው። ያለ ምንም ምክንያት ተደጋጋሚ አይደውልም። ነው እሱ ጋር ነው ካለ እንኳን ካለ እንኳን እኔ ደግሞ ነው እያልሽ የገፋሽ ነው ነው እያልሽ የገፋሽ ነው እኔ አላውቅም። ኢቭን ስለአለበት ህይወት እንኳን አልጠየቅኩትም እኮ በቃ አጋጣሚ። አሁን ያለው እዚህ ነው ሲጀምር እንትን ነው ስልኬ ተማሪ ያለው የያዝኩት ስልክ አይደለም አሁን ላይ ያለ ለዛ ሊያገኘኝ አልቻለም ተማሪ ላይያሉ የያዝኩት ስልክ ስላልሆነ ለዛ ነው ስልኬን ተደጋጋሚ ሲጠይቅ የነበረው። እንደ አንድ ደግሞ አብሮ የተማረ ሰው አይ ቲንክ መገናኘት ማውራቱን ላንቺ ኖርማል ነው፣ ምን ችግር አለው? አብራ የተማረች ሰው ላገኘ ብትል ምን ጉዳይ ገጥሟት ነው እስኪ? ምናልባት የስድስተኛ ስሜቱ እየሰራ እሱ ነገር የሚሰራው ሴት ሴት ላይ ና ስድስተኛው ሴንስ ሲያደርጉ ያቁታል። ምና የሚባለው ሴት ላይ ነው ወንድ ላይ እና፣ ለማንኛውም አብረን እናገኘዋለን። ምንም ስጋት አይግባ፣ ማለት እሱ ስለመጣ የሆነ ሰው ስለመጣ ምናምን የሚሆን ነገር አይደለም። አንተ ፈልጋህ ነው ወደድከኝ አይደለም? አሁን አንተ አፍሮ ሙሉ ቃሉን መጥራት እየጀመረ ነው። ለበለ እንት እሺ፣ ለማንኛውም ቤተሰብ ናቲን ቀጥሬዋለሁ እና ናቲም ብቻዬን እንደሚያገኝ ነው የሚያውቀው። ነገር ግን በዚህ ልክ ምንም ነገር ሊኖርን ስለማይችል እሱም ከስጋቱ እርፍ እንዲ አብረን እንድናገኘው እንትን ብያለሁ። ለማንኛውም ናቲ ከመጣ በኋላ ተመልሼ እመጣለሁ። እስከዛ ድረስ የትም እንዳትሄዱ አብራችን ቆይ፣ ድጋሚ እመጥቻለሁ። ናቴ ኦልሞስት ደርሷል። እና ገይስ ታማሪ እያለን እንደነበረው አይደለም። ምን እንዳከለ ማለት ነው። ናቴ በጣም ከረጅም ጊዜ በኋላ ምንድን ያክልከው እንዲዛ እንዲ ነው ላይ ነው። ሰላም ነሽ? ናኦል ይባላል ታወቀ። ያልቃቅሰው ልጃ እንዲ ናቲ ምን ማለት ነው ስልሽ፣ ነገር ነው ያው አቋል ነው ለማለት ነው። ታዲያ ካወቀ ቢያንስ ሰላም አትለውም? እንደ ምን ሆነህ ነው ታዲያ አሉት እና አንበሳው እና ምን እያደረጋሽ ነው? እንግዲህ አንተን፣ ቀጠርኩህና ያው አብረን እናገኛለን

ድፍረት ነው። በጣም እንደዚህ ነገር በጣም ከረጅም ጊዜ በኋላ ስለተገናኘን ነው የመጣ ነው አይደል? በቃ ስለዚህ በቃ ፈን ነገር አውራ ሲጀምር በምን መስፈርት አይተው ነው እኔ አልገባኝም። ላይክ በምን አንገል ማታውቀው ሰው ምን፣ የት ነው የምታውቀው? ቪዲዮ ሰው ከዛ ያለፈ ሱሰኛ ነው ወይ ናቴ በቃ ምን ያህል ሰው እሱ የራሱ ጉዳይ። ሰው ስለፈለገኝና ስላልፈለገኝ አይደለም። ናቲ አንተ ከመቼ ጀምሮ ነው ግቢ እኮ አንተን በዚህ ልክ ኤክስፔክት አላደረገም። በምን ሚዛን መዘንከው ነው? በምን ሚዛን አርሺ በቃ እንዴት ነው መራሳው ኑ አይደለም እያደረገኝ እኮ ነው አንዳንዴ ዲስሪስፔክት ናቲ ሲጀመር ለእኔ ክብር ቢኖር ከእኔ ጋር ያለን ሰው ታከብር ነው። ኢቭን አክብሮ ሰላም ሲልህ እንኳን ልትጫበጠው ፈቃደኛ አልሆንክም። ኦኬ እሺ ስልሽ ለኔ የሚመጥን ይን እሱ አይደለም ለአንቺ የሚመጥንም በላ አንተ ነው ለሰላምታ ይመጥነኛል ለመጥነኛ እያወቅሽ ሁሉን ነገር ነገር ጨራርሽ ምናምን አንቺ ፍለጋ ነው የመጣሁት። ሁሉ ነገር ጨራርሽ ማለት ነው ማለት ነው በቃ ሙሉ ነገር ከስንት ጊዜ በኋላ ነው የተገናኘ ነው። ይሄ ዛሬ አምስት ና ስድስት ዓመት ዩኒቨርሲቲ ምን ታወቅ ሰዎች ነው ለዛ ስለዚህ ከዛ በኋላ ስትገናኝ ሰው ስለነበረው ነገር ምናምን ያወራል። አንደኛ በጣም መስመር ነው። ብቻችንን ብንሆን እኮ ያለፈውን ታወሪያለሽ፣ የሚመጣውንም ለማውራት ማለት

በእንዴ ሰው እድሜው እየጨመረ በመጣ ኢኮኖሚካ ብቻን በብዙ ነገር ነው ደስ ብሎኛል። አሁን እኔ በዚህ ልክ እንድታስደብርብኝ አልፈለግኩም። ሲአጀልቁ ጥሩ ቦታ አሁን እንድመጣ እንድትናገሩ እሻውን እኔ እንኳን አጨሰ ከነ ሲጋራው እንኳን አጨሰ። በቃ በያጨስም ለኔ ነው አይደለ? አንተ ከመቼ ጀምሮ ነው ሰው እንደዚህ እየናክ ምነው የምታወራው? አሁን እኔ እኔ በቃ ምን ማለት እንዳለብኝ አላውቅም። በቃ ሌላ ጊዜ እናወራለን። አሁን አምስት በዚህ ሁኔታ እንደዚህ እያወራህኝ ምናምን አም ሶሪ እሱን ትቼ መጥቼ ላወራ አልችለም። እኔ አብረን ጥሩ ጊዜ ነሳልፋለብይ እኔም አንተን ብዬ ነው። ሁላችንም ጊዜ አለን እኮ ከዛም ሀገር የመጡት አንቺን የምሬን ነው። እንደዚህ ባሎንኒቀጠርሽኝ እንሂድና ደህና ቦታ በክብር አንተ ባዋረድከ ይልክ ሳይሆን እኔ አግኝቼ ሌላ ጊዜ ተገናኝተን እናወራለን። በቃ አንተ ደህና ቦታ የምትለው ምን አይነት ቦታ እንደሆነ ባላውቅም የሰው ልጅ ዋናው ያንን ሰው ማግኘቱ ነው። ምንም አይነት ቦታ ጥሩ ላይ ጸጥ ያለ ቦታ ለምናምን እንትን ብለን ተገናኝተን ይህ ወዲራችን እናወራለን እንወራለን ብዬ አስብ ቀልል አድርጌ ነበር ያሰብኩት። አዶኖ አሁን አሁን ላይ ያለው ናቲ ይሄ መልክ ፊዚካሊ ምናም ሳይሆን ብዙ ነገር የተቀየረ ይመስለኛል። ስለዚህ ብቻ ብቻ አግኝቼ አወራሁ። አሁን ጠፋቴ አይደለም እኔም እሱም ብቻ ሌላ ጊዜ፣ ሌላ ፕሮግራም፣ ሌላ ጊዜ ተገናኝተን ብቻችን እንጂ ቻል ብለህ ሆዴ መቻል ነበረ። እኔ ማልምዴ የለኝም እንጂ

እሽ ብል የሆነ ምናምን ምን ሰው ርስፔክት የሚያደርግ ምናምን ልጅ ነው ምን አውቃለሁ። እሺ ቆይ እሺ እኔም ተሳስቻል እያልከኝ ነው ጭራሽ ከነ የተቀየረ ናት የሚያገኝበት እውነት በጣም በእኔ ፊት ዲስርስፔክት እንዳደረገ አልፈልግም። በጣም ከረጅም ጊዜ ኦልሞስት አምስት ስድስት ዓመት አካባቢ ማለት ነው

ነው፣ ሬ ጥፋተኝነት ስሜት እንዲሰማኝ አታድርገኝ፣ እሺ። ይዤ መምጣት የጥፋት ነው እሺ። ታውቃለህ ምንድን የነበረ በቃ ይቅርታ። በቃ ይዤ መምጣት አልነበረብኝም። በዚህ ልክ የወረደ ልጅ እንደሆነ እኔ

ታወቀች ነገር ካለ ቢያንስ እንነጋገርበትና ልክ ከሆነን እንድንቀጥል። አሁን ምንም ስሜት አይሰማትም ብለን የምታስበው ላንተ ቁም ነው ስሜት። አሁን እንደገና ወደኋላ በቃ ጊዜ ይፈታዋል። ለሱን ተው ተነጋገርን፣ ተጨቃጨቅን፣ ተጣላን። ደግሞ ደህና ሰላም ሆነን ስንል እንደዛ አትበል ሲቀጥል

ብርሃኔ ነሽና ለኔስ ማታ ማታ አትጥፌ ከጎኔ ነየኔ ዝንካታ የቀኑ ማቀነው ያ ቀን ደግሞ እሱ እየደወለ ነው፣ እንዳትል ምነት እሱ አደለ ምትካል

ማየቴም መምጣቴም ጥቅሙ ለዛ ነው። ስለዚህ በመምጣት አልደበረ ነው፣ ግን ደግሞ ማለት እንደዚህ እንዲነቀኝም አልደበረ። ምን እንደ አንተ አይደለም። ላይክ ቶ ጀመር የሰው ልጅ ማንነት አሁን ላይ በያዘው ገንዘብ ኦር ምናምን ምናምን አይደለም። ምናልባት ራሱን ያየበት ሌቭል አላቅም። ምናልባት ባለው ልክ ኢኮኖሚካሊ ትልቅ ደረጃ ደርሶ ሊሆን ይችላል። እኛም ለራሳችን ነው የምናስተው አይደለም የሚበልጠው ከምንም ነገር በላይ ደግሞ የሚበልጠው የሰው ልጅ ዋና ልቡ ነው አይደል? እንዳመጣጡ ነው ይመልሳሉ። እሱ ሀሳብ ውስጥ ሊገቡ ይገባል። እንደዛ ይሻላል። ብቻ ቃላል ስላለ ደስ ብሎ አንተ አትይኝ እንደዚህ ቤተሰብ። አንድም ደስ ብሎኛል፣ አንድም ደብሮኛል። አንደኛ ላይ ውስጡ ያለው ስጋት እንዲወጣ ነው። ምክንያቱም እኔ ጊዜ ስጠኝ ላገግም ነው እያልኩ ያለሁት በጊዜ ሂደት እኒያውን እያልኩ ያለሁት እንጂ የሆነ ሰው ህይወቴ ላይ አምጥቼ እሱን ኢግኖር እያደረግኩኝ አደለም። ያንንም እንዲረዳኝ ፈልጌ በመቀጠል የደበረኝ ደግሞ እኔ ናቴን በዚህ ልክ አልጠበኩት። ማለት እንዲ ሰው የሚንቅ ልጅ ምናምን በጭራሽ አላቅም። ለማንኛውም የነበረን ጊዜ ይህንን ይመስላል። ቤተሰቦች በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ቆዩኝ። ደስ ብሏችሁ ቆዩልኝ። ግን ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ባይ ባይ